ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ብሩኬ ሃይሚን ፕራንክ አድርጓታል። እሱ ደግሞ እንደዚህ ተመትቻለሁ ምናምን ብሎ እንግዲህ ማለት እዚህ ጋ ማለት ነው። ሀይሚና ብሩኬ የሚሰሩት ቪዲዮዎች እንዳለ አስተማሪ ናቸው። ለምን መሰላችሁ? አንዳንዴ በሚሰሩት ፕራንክ ውስጥ ሰው ምን ያክል አሁን ሀይሚ ምን ያክል ብሩኬን እንደምትወደውና ምን ያክል ደንግጠል ለሱ ምንም አይነት ስራ ቢኖራት እየሮጠች እሱ ጋር እንደምትሄድ የሚያሳይ ነው። እና እነሱ የሚሰሩት አንዴ ፕራንክ ብቻ ወይም ደግሞ እኛን ስለሚያዝናና ብቻ ሳይሆን ከፕራንክ ውስጥ ትምህርት ነገር ያስተምራሉ እነሱ ማለት ነው። እኔ አብዛኛው ጊዜ ፕራንክም ይስሩ ማንም ሰው የሆነ ነገር ቢሰራ ማለት ነው እዚህ ፕራንክ ውስጥ ምን አለ ብዬ ነው የምመራመረው፣ ወይም ደግሞ ምን አይነት ትምህርትን እወስዳለሁ የምን ልጅ ነኝ እና የዛሬ ቪዲዮ ላይ ሀይሚ እንዴት ወሮጣ እንዴት እንደሄደች እና ደንግጣ እንዴት እንደሆነች ነው የሚያሳየው እና ብሩኬ ደግሞ ያው እንግዲህ ተፈንክቻሉ ተመትቻሉ ልጁ ቀጠቀጠኝ ምናምን ብሎ እንግዲህ አልኮን ምናምን እንግዲህ አርጎ ጨርቅ ጣቅ ልሎ ነው የጠራት ማለት ነው። ነገር ግን እንደዚህ ደግሞ ደንግጣ የምትመጣ ፍቅረኛ ወይ ደው ሚስት ይስጣች ማለት ነውና ሀይሚና ብሩኬ ማለት ነው። እናንተ ልጆች እንዶ ምን ይሻለኛል? እንዶ እናንተ ፍቅር ጥያቄ ጠይቃት ብሩኬ። ያው ሀይሚ እንኳን ሴት ነች፣ ሴትነቷን ማስከበር አለባት። ነገር ግን ብጠይቅም ደግሞ ማለት ነው ምንም ነገር የሚያሳፍር ነገር የለም። ግን ሁሉም ቪዲዮ ላይ ይሄ ሰሞን አብሶ በሚሰሩት ቪዲዮቹ ላይ የፍቅር ጥያቄ በቃ ፍቅርን ፍቅርን የሚሸት አነጋገር ነው የሚያወሩት፣ እና ሁለቱ ልጆች ማለት ነው። ፍቅር ጥያቄ ተቀረም በቃ፣ ብሩክ የጠይቋት ይሁን፣ ቀለበት አድርጎ ተጋብተ ወልዶ፣ ይሄ አራት ልጅ አራት ልጅ እንዶ ተጨነቁ እንዶ። አራት ልጅ መጥቶ ማየት ነው የምንፈልገው፣ እና እኛ አርጅተን ራሱ እነሱ እንከታተላለን። አርጅታ አርጅቱ ራሱ እኮ ዩቱብ መከታተል ትችላላችሁ። ግዴታ ኢትዮጵያ ስትሄዱ እንደዚህ ዋይፋይ ጠፋል ምናምን አይደለም፣ የወር ዋይፋ ምናምን ሞልታችሁ ሲጀመር እንደ ማንም ሀገር መሰልጠን ይችላል። እኛ ሀገር ራሱ ማለት ነው ምክንያቱም እኛ ከሰራን ከተለወጥን ለዋይፋችን የሚሆን ብር አናጣም እና አገራችን ገብተን የምናይበት እነሱን ደግሞ እንደዚህ ወልዶ በቃ እኔ ድሮ ሀይሚና ብሩክን አይነበረ ምናምን የሚለው ነገር ራሱ በቃ እንዴ እኔ እንጂ አላቅም እነሱ በቃ ልጆች በቃ ሁለቱም ተጋብተው ወልዶ እያሰቡት ቦታ ደርሰው ማየት ነው የምፈልገው። እና አራቱ ልጅ ደግሞ ለማየት እንዴት እንዳጓጓ ማለት ነው። እና የዛ ሰዓት እንግዲህ እኛ ማግብተን ወልደን የልጅ ልጅ አይተን ሊሆን ይችላል እነሱ የሚገቡት አላቅም፣ እንግዲህ ወይም ደሞ የሚወልዱት አላቅም እና በተረፈ ግን የኔ ቤተሰብ ሰላማችሁ ይብዛልኝ፣ እወዳቸዋለሁ። እናንተም የሆነ ትምህርት ነው የወሰዳችሁት ነገር ይኖራል ብዬ አስባለሁ። በዛሬ ቪዲዮ ሀይሚና ብሩክ የበለቀቁት ማለት ነው ፕራንክ ብቻ ወይም ደግሞ የሆነ ስለ አዝናኑን ወይም ደግሞ ሀይሚ ደንግጣ ስለመጣች ምናምን ሳይሆን በቃ ትምህርት ነገር እና የወሰድ ነው፣ እኔ የወሰድኩት እንደዛ ነው። ና በተረፈ የኔ ቤተሰብ ሰላማችሁ ይብዛልኝ፣ እወዳቸኋለሁ። ባይ ባይ።